ፓኬጅ ነው ነው እስልምና፣ አንድ ወጥ ፓኬጅ ነው። ስትኖርም ስትሄድም፣ ሰላ ስትሰግድና፣ ጾም ስትጾም ብቻ አይደለም። ሀጊ ስታደረግ ብቻ አይደለም። ኢባዳ፣ እያንዳንዷ ሙቭመንት ኢባዳ ናት ብለ ስታስብ የሆነ ጌጅህ ስትክክል የሚልበትና ሩህህ ከፍታ አይደል? በቃ ወደምትፈልገው ሌቭል ነው። ከመስጊድ ወጥቶ የሆነ ፓርኪንግ ሰደበኝ ብላ አንተ ልትደበድበው ስትሯጥ የቱጋ ነው ታዲያ? ኢዛ ኻጠበሁሙል ጃሂሉነ ቃሉ ሰላማ። ሰው ሲሰድብህ እኮ ነው እንዴት አድርገህ ብታርመው እና እንዴት አድርገህ ኮች ብታረገው ነው ነፍስህ ሰዎች ሲሰድቡ ሰላም ብለህ የምታልፍ፣ እንዴት አይታየህም። የሌለ ያልኖርነው ያልኖር እስልምና መሆኑን የምናወራው እንደዚህ ነው። እስልምና በጣም ተራርቆ አኽላቅ ነው፣ ስነ ምግባር ነው። ከፍተኛ የሆነ የስነ ምግባር ደረጃ ላይ መቀመጥ የሚገባን ሰዎች በዚህ ነገር እንለያለን።